ሃይማኖታቸውም ማለት ነው እኛ የምናውቀው እንደዚህ ነው ስለዚህ በጣም ነው የምንወዳቸው ወዳቸው እንደዚህ ነው የምናውቀው እኛ ምን ወድሻለን ያንቺም ያንቺም የዛህራም ትክክል ናችሁ አሁን ደግሞ ሚሚ የዛሬዎቹ አለ አንቺ ጋር ባረኪና አለ

እነሱ ቆርጦ መተዋል፣ ብቻው መተዋል፣ ብቻውስ የለቀቀ ፎቶስ ሰላም ነው። ኧረ ግን አልገባኝም። ለሁሉም ነው ነው፣ አራ ለነዛ ብቻ አይደለም፣ ለህዝብ ነው መልሷል። ምክንያቱም እንኳን ሰው አለኮ እንኳን ህዝቡ

አረት ያዝ፣ በማርያም እንዴ። ለምን መሰለሽ ሚሚ ልንገርሽ፣ ጨረቃ ማርያምን አውቃለሁ። አውቃለሁ ገብቶኛል። ጨረቃ እያልኩሽ እኔ ትዝ ስለሚል ስለምስቅ ነው። አማራ ከተአማራ ያሸንፋት ስሟ ስሟ ነውና፣ እንዴ አለ ጨረቃ። ቆይ ቆይ ቆይ ቆይ ቆይ፣ ዝም በሉ ዝም በሉ አለችኝ። ምን ተፈጠረ ብለ ዝማል። ከዚህ ልትወርድባት እኮ ነው በስድብ አንቺ ዘረኛ

ስምሽ ራሱ ባይኖር ምን ችግር አለው? ስምሽ ራሱ ባይሆን ምን ችግር አለው? ልክ እኛ አሁን በስምህ ልጠራ ብለን ናፍቃችሁኛል ዛርዬ፣ ደህና ነሽ? ዛራ የምጠረው ነገር ደስ የሚለኝ የእኔ ቆንጆ አለን መጣች፣ እና ማር ያሸንፋል ደህና ነሽ?

አለናል አሁን ገስት ላይ ሆነሽ ከተሰጠሽ ከሚሚ ገስት ላይ ወርደ ስትጅ ነው የሚሰራው እንጂ አሁን አይሰራች ደረስ። እሺ ቦት እቋ የጣበቂ ጣበቂ እኔ አሁን ትንሽ ላይ ከቆይሽ በኋላ በኋላ ከትንሽ ሚሚ እንደዛ እኮ እንደዛ ነው እንዳትየኝ። የሆነ ቦታ ላይ የሆነ ትልቋን ፒንክ ከለሯ ልትሰጥቼ እምቢ አለኝ መስጠት። አንቺ እኔ ቆይ፣ እንትን እኔ እነግርሻለሁ፣ አሳይሻለሁ። በነገራችን ላይ አሁን ሚሚ ሁለት ተሰቶሽ የለ አንቺ? አንዱን ሚሚ ነው የምትወስደው፣ አንዱን አንቺ ነው የምትወስደው። ሁለት ይዘሽ የምትሄጂው መስሎሽ ነው አንቺ

እቺ ዝም ብሎ ነው። አይ እኛ ነው እኮ

እኮ ጠዋት ነው ጠዋት ስልሽ ቀን ላይ ቀን አካባቢ ደህና፣ አንተ እንድማር እንደልሽ እኮ እንደዛ በያት ከሰዓት በይ እንጂ ጠዋት ስትይ ለሊት ገብተሽ የምታወሪ ነው የምመስለው። እስኪ ጠይቀሳኝ፣ በቃ ይሄን መስቀለኛ ጥያቄ ዛሬ የማልቀረው አልተውሽ። በአንድ እግሯ ቆምት፣ እኛ ገበሬ ልጅ ነን፣ እኛ እንደዚህ ነን፣ በቃ ወደ ትምግባይ ከተናገር ምናምን ያለ የሆነ ቃልም እኮ ዶንቆሮ አረገችን። እንደዚህ ነው እንደዚህ ነው እያለች የሆነ ቦታ ከተማ ላይ ያለን እኮ ምግብ ማንመላ አስመሰሉን እኮ። ለምን ምንመላ አስመሰሉን እኮ። የገጠሮትሁ ንገር እንድንስኪ፣ እውነቱ ንገር ያሳይምዬ ትሩንጎኜ አንድ ይደርጋል መሰለኝ። ከሰማሽ ብቻ መልስልኝ። ስልክሽ ሰው እየጠየቀች ነው በጣም ያስቸገረችሽ ነው ብላለ ሁሉ እኛ ስለሌላ ነገር ስናወጣ ደግሞ ለብለብ ለብለብ ለብለብ ይላሉ ናቸው።

እእዛያ በኢትዮጵያ ባህል እንደ ቅቤ ሰላም ረቱ ላ በጣም ም ይሄ ቁጭ ብሎ ምግብ ይበላ አልበላም ብሞት እንደዚህ ውዞ እንደው እኔ ደግሞ ሃይሜ ቅቤ የተቀብቸ አብሬሽ ማደር እፈልጋለሁ ያንን

የእግር ጣት መለከት የሚያሳይ ነው። ቤኮ ወዛሞች እንግዲህ እስኪ አንቺ ቅቤ ተቀብተሻል፣ እኛ ቅባት ተቀብተናል። የትኛው ወዝ እንደሚበልጥ ወጥተን የትኛው ወዝ እንደሆነ እናውቀዋለን። እንውጣና እንለካካ ነው የለ። በቃ ገጠሬዎቹ ወጣ ወጣ በሉ

ነ ነገር የለምእ እኔ የምጠላውን ነገር ጠሪቻለሁ ግን የሚቀባ ደግሞ አለ እራሱን ተችሎ የሚቀባ ሰው አለስ ሃይሚ ገጠር የገጠር ሰው እንግዳ ሲመጣ ትኩስ እንጀራ ጋግሮ ነው የሚያስተናግደው ከተማ ስገቢ ደግሞ በሶስት ቀን የሁለት ቀን ስለሆን እንጀራ የሚጋገረው ያለውን ነው የሚያቀርቡልሽ። አይደለም በግማሽ ዳቦ በግማሽ ቆርጥ አድርገው በሳህን ነው እንጂ የሚሉሽ። ገጠር ስኮኝ ደግሞ ትሪ እየቀርብልሻል፣ ትኩስ እንጀራ ይዘረጋል። ወጡ ጣፈጠም መረረም ትኩስ ነው የሚቀበልሽ። ያ ነገር ኮነኮ ናት። አሁንም ትክክል አይደለሽም። አሁንም ትክክል ትክክል ነኝ። አትሳሳችም። ለምን እንደዚህ ያልኩት፣ አዳምጪኛ። አዳምጬሻለሁ። አፀጥብዬ አዳምጪኝ። አንቺ አንድ ነገር አለ ማለት እንግዳ አቀባበል ላይ የገጠር ሰው ሊበልጥ ይችላል። አይበልጥም እያልኩኝ አይደለም። የገጠር ሰው እንዳመጣጠሽ ይቀበልሻል፣ ያስተናግድሻል፣ አይደለም? ከተማው ላይ ስትመጪ ደግሞ የራሱ ፕሪንሲፕል አለ የራሱ አቀባበል አለው እንጂ በተቆረጠ ዳቦ በተቆረጠ በግማሽ እንትን ብሎ ነገር የለም። ይሄ ደግሞ ትኩስ እንጀራ ሆነ ምንድነው ያደረ እንጀራ፣ ዛሬ ባግሬ ነገ የሚመጣ ከሆነ ያ እንግዳ መቼ ሳልኩቻ አትጋግርለትም። የተጋገረውን ነው ማቀርብለት ተግባባል። እንጂ አሁን ለምን መሰላት ሲጀመር የእንግዳ አቀባበል ላይ የሚችል የለም እንጃ። እኔ በራሴ በራሴ ባለው የእንግዳ አካባበል ደግሞ እንደ ወሎ የለም እንደ ወሎ የለም እ የትም እንደ ገጠር ወሎ ገጠር ማለት ነው። ይቅርታ በነገራችን ላይ ዛሃሩ ነግሬሻለው እንደ ገጠር ሰው የእንግዳም አቀባበል ላይ የሚችል የለም ነው እያልኩ ያለው ት አሁንም አይደለም ዛራ ያለች እኮ እኛ የው ልጅ ዛራ ያለች

የገጠር ሰው ምንድን ነው የሚያደርገው? በትሪ ሙሉ ቁጭ ባለበት እንደዚህ ምናምን ነው የሚቀርበው። ሳ እንደዛ ነው ግን፣ አሁን የከተማው ላይ ደግሞ አሁን ፋሽን የመጣው በፊት እኮ እኛም በምናውቀው በትሪ ላይ ነው። እኔ አሁን እኔ ጋ ብትመጪ ባህል አብሶ ባህል ላይ እቤት ብትመጪ ሙሉ ትሪ ቀርቦ ነው የምትበይው እንጂ ቁርጥ አልሰብሽም። አልወድም፣ እኔ አልወድም። ሲጀመር እንደዚህ ቁርጥ ራሱ አላቀርበም። እኔ ቤቴ ውስጥ ቁርጥ አላቀርብም ሲጀመርም አልወድም ምክንያቱም የሆነ የሰው ልጅ የሆነ እንትን ያልኩት ነው የሚመስለኝ ያሸሸው ገመዋለ የገመት መገመት ነው የሚመስለኝ። ግን አሁን ምንድን ነው የሚመስለው ሁሉም ጋር ፋሽን ሆኗል፣ ፋሽን ሆኗል። እንደ ፈለግሽ እንድትበይ ደግሞ ኑሮ ይወስንሻል። ገጠር ላይ አርሰሽ ነው የምትበይው፣ እዚህ ጋር ሸምተሽ ነው የምትበይው። ቆጥበንያልት ኖ ቆጥበናል ምናምን ምቆጥበናል ምናምን ሳይሆን የደረሰበትን መገባል የደረሰበትን። ሲጀመር ሰው ከሁለት ቁርጥ በላይ እኮ አይደለም፣ ሃይሚ አሁን እኮ ሃይሚ ስለምግቡ ሳይሆን ሚሚ ጋር እኮ የተከራከር ነው። ምንድን ነው ያረሰና የሸመተና ያረሰ አንድ አይደለም፣ የገጠር ሰውና ከተማ ጋር አትከራከሪ ነው እኛ መልሱን አገኘች እኔ ነው የትም ራሴምሽምና እኔ ደግሞ ሚሚዬ እኔ ደግሞ እንደዚህ በትሪ ተቆርጦ ሲቀርብ ማለት ነው፣ የሆነ ተቆርጦ ሲቀርብ የሰሰድኩ ያህል ነው የሚሰማኝ። አልወድም ነኝ በቃ እኛ ጋር በቪዲዮ ያቀረብኩት ያያችሁ ነበር፣ የራሱ ነበር ያቀረብኩት እና የእኛ ቤት ማንም ሰው እንደዚህ እንደተደረገ ነው። አዲስ አበባ ላይ አብዛኛው ቤት በትሪም ይቀርብበት የለም አብዛኛው ቤት። እሱን ነገር ደግሞ ከገጠር ሲሄድ ወደ ከተማ ደግሞ የሚያበሳጫቸው ምንድነው አንድ እንጀራ ለአራት ቆርጠው ቁርጥ ነው የገጠር ሰው ደግሞ የለመደው። ሌላ አንድ ነገር ልጠይቅሽ፣ ሲዛሩ ስንት አመትሽ ነው ከወጣሽ ከሀገሩ? አሁን እኔ ሰባተኛ አመት ነው ያዝኩኝ። በቃ ሰባተኛ አመትሽ ነው። በቃ አሁን ገጠር ስትሄጂ ቁርጥ ነው የሚቀርብልሽ፣ ጠብቂው የለም። ይሄ ልንገርሽ፣ ሰው እንዳስተዳደጉ እንደ ቀበሌች ነው። እኛ ሴሚ ሃይሚ ልንገርሽ፣ ባለፈው በቅርብ ጊዜ ነው የህቴ ልጅ ያገባቸው አደለም ሰርግ ልክ ድሮ የኔ ትልልቅ እህቶች ሲያገቡ በነበረበት እንደ አሁን ላይ የእህቴ ልጅ በአሁኑ ዘመን የተወለደች በአሁኑ ዘመን ያደገች ልጅ ናት። ሰርጉ ይለያያል፣ የድሮ እና ያሁን። ግን ግን ቤተሰቦች ባህላቸውን እስካለቀቁ ድረስ በባህል ነው የዳሯት። በዘመን መበጣጠፍ ይሄ ቁርጥና ይሄ ሰሃን ይምጣ ምናምን የለም በዛ ወይ ነው ቤተሰቦቼ ነው የማወራሽ። እኔ የሆነ ቦታ ገጠር ሄጄ ነው ሄጃለሁ፣ ሰርግ ላይ ነበርኩኝ። ግን ቁርጥ ነው የቀረበልኝ። ልንድ አለ ገጠር ውስጥ ነው የሄድኩት። ቁርጥ እንደ ድሮ አይደለም ልለሽ ፈልጌ ነው እንደ ድሮ ሄድኩሽ። ልክ ነሽ። አሁን አይደለም የዛሬ አመት ነው የሄድኩት፣ ግን ቁርጥ ነው የቀረበልኝ። የምር ነው የማወራው ይከብዳል እኮ አልኩሽ። አይ ቢሆን መልቻ ቃለው እኛ ሌላ ከተማ ማለት ነው። ይህን ደግሞ ሰው ሲመጣ ምን ቢሆን እኛ ቤት ተሰብስቦ መብላት፣ ግዳም ሲመጣ ደግሞ ወይም ሁለት እንጀራ ወይ አራት፣ በቃ አራት ወይም አምስት እንጀራ ብፌ እየዞርሽ ነው ብፌ ነው እንደ ለቅሶ አይመስልም፣ ሰርግ ነው የሚመስለው። ያውኑ ለቅሶ። አይ ደስ ይላል፣ እንኳን ተቀየረ። ግን ደግሞ ልንገርሽ ሃይሚ፣ ልንገርሽ፣ እሱን አይደለም ደስ ይላል ያልኩሽ። ልልሽ የፈለግኩት አሁን ሰርግ ቤት ለሰርግ ቁርጥ ሆነና እቤትሽ ደግሞ በግልሽ እንግዲህ የሚመጣውን አቀባበል ይለያል እኮ ከተማው ላይ ምን አሁን ደግሞ በጣም የተለመደው ምንድነው መሰለሽ፣ እንዲህ ዘርግተሽ ብታቀርቢላቸው የሚናደዱ ሰዎች አሉ። በዚህ ዘመን በዚህ ሰዓት አሁን ቁርጡን ስታቀርብላቸው ደግሞ አክብረው የሚበሉ አሉ። ገባሻል ዛሩ ልዩነት አለ። አሁን ያለንበት ዘመናት ዘመን ነው የሚቀየረው። ልክ ዘመን በተቀየረ ቁጥር ብዙ ነገሮች እየተቀያየሩ ነው የሚመጡት። እኔ ግን ዘመኑ እኔ ግን ሰው ነው ሰው ባይቀየርብኝ ደስ ይለኛል። የጆሮ ባህላችን ቢኖር። አይ እኔ እንጃ እኔ እንጃ። አይ ዶንት ኖ ኖርአ ነው ቢኖር። ይሄ ይሄ መብራትና ስልክ የገባበት ቦታ ላይ ምንም ነገር አይኖርም፣ ጥሩ አመለካከት አይኖርም። ተበለሻሽቷል ትያለሽ። አሁን ግን እኮ እ ሃይሚ ግራ ያ የገባኝ እ አሁን ጊዜው አይደለም የተቀየረው እ ጊዜው እ ያው ነው፣ ሰው ነው ጊዜው። እኮ ሰኞ ሰኞ ነው አይደለም፣ ማክሰኞ ማክሰኞ ነው፣ ሮብም ሮብ ነው። ምን ቀየረው? ሰው ነው የተቀየረው። ኩን ማላ ደህና ነሽ? እንዴት ነሽ? ሁሉ ሰላም? አሁን ልክ ልከኛው አሁን ከታ ጆን ብላ ሄደች። ለምሳሌ አሁን እሷ ተቀይራለች ማለት ነው እናንተ